ታላላት እዛ ገባሽ? እንዲያጠቋት ምንም ነገር እንዲያደርጓት አልፈልግም። ቢያንስ የእሷን ነገር አመቻችቼ ወደ ቤተሰቦቿ እንድትሄድ ካደረግኩ በኋላ ነው ይህንን ነገር ራሱ እየነገርኩሽ ያለ። አሁን ላይ ምንም ነገር ሊያመጡብኝ አይችሉም። እኔ ላይ ብቻ ነው ሊደርሱ የሚችሉት። ገባሽ? አንተንም እንዲነኩ አልፈልግም። ግን ያ ሰው ምንድን የሚፈልገው ከእኛ አሁን እሱን እንድታቁት ነው እናንተ በዚህ አለምድብ መልካም ጓደኛ መጥፋቱ በጣም ነው የሚያሳዝነው። በሴትም ሆነ በወንድ እንግዲህ በተለያየ ሴቶች የምናየውና በተለያየ እንግዲህ በወንድ ጓደኞች የምናገኘው ነገር በጣም ያሳፍራል። አንዳንዴ እንዲህ ነው እንዲህ ኢትዮጵያውያን እንዲህ ነው እንዲህ ኢትዮጵያውያን በቃ ለልጅ ልጅ እንዴት ነው የምናስቀምጠው? ለነገር ትውልድ ምንድን ነው የምናስቀምጠው? ምንድነው ከኛ የሚጠብቁት? ቢያንስ አንድ ሰው አብሮ የጠጣ አብሮ የበላ እጅህ ይነቅ ወይም እጅህ ይነቅህ እጅሽ እጄ ይነቅሽ ይነቅህ የሚባባለው ነገር ቢያንስ አንድ መድ አብራችሁ በአንድ መሶብ በልታችሁ ጠጣችሁ፣ ሲቀጥል አብራችሁ ጓደኛ ሆናችሁ ምስጢር እያወራችሁ የተለያየ ነገር እያደረጋችሁ፣ ግን እስከዚህ ድረስ የክፋት ጥግ ለምን ምክንያት ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ፣ እንደ ሰማይ ኮከብ ብዙ ተርፍ ይበልል። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ እስከመጨረሻው ድረስ ታዳምጡ ዘንድ በጥሞና ጋብዛችኋለሁ ማለት ነው። እንግዲህ ውብዬና ናሂ። ሙቪ እንግዲህ ያው የውብዬን ትዳር ምን ላይ እንደነበር ታውቃላችሁ። እንደዛ እንግዲህ ናሂም አይፎን ስልክ ተሰጥቶት የአንገት ሐብል ወዘተ ምናምን ተደርጎ እንግዲህ የተደረገው ድራማና ሴራ እንግዲህ ትናንትና ሙቪ እያለቀሰ እንግዲህ ተናግሯል። ሲቀጥል እንደዚህ ትዳራቸው እንዲፈርስ እንዲሆን ያደረገው አብሮ ዘመድ የተባለ እንግዲህ ቤተሰብ የሆነ አብሮ አደግ ጓደኛው የማን የናሆም ማለት ነው። የሙቤን እናት እያስፈራሩ እንገልሻለን። ሙቤን አንተ ይህን ትዳር ካላፋታ ካላፈረስ እንገልሃለን። ቅናት ነው እንዴ? ይ ና ህን ልታገባ ሆነ ወይስ ውብዬን ነው የምታገባት እንዴ? እንዴት ነው የሰው ልጅ ክፋት እስከዚህ ድረስ አንድ ሰው ዳር መስርቶ ልጆቹን እያፈራ ህይወቱን ከመሰረተ መብቱ ነው። አንተስ ማነው ተገትረ ከማየት ትዳሬ ናት ትይዝ እንዴ? እስከዚህን ድረስ የሰው ልጅ ግን ክፋትና ጥግ ምን አደረገ? ሙቪ ነው ያጋባቸው? የሙቪ እህት ናት ወይስ የሙቪ ወንድም ነው ይሄ ልጅ? ሰርቶ እንዳይበላበት ምንድነው ሁሉ የምትሉት? አረ፣ ነፍሳቸው አይመርቅ ቅዱስ ይችላል በእውነት በሰው ትዳር ውስጥ እየገባችሁ የሰውን ህይወት የምትበጠብቱ በዚህች ምድርም በሰማይም ነፍሳችሁ አይመርቅ። እውነት ለመናገር ናሂን በጣም ፈርደንበታል፣ ፈርጀበታለሁ፣ ሰድብዋለሁ። ግን አያችሁት የሰው ልጅ ጥግ እስከ ምን ድረስ ነው? እና ሰው እንዴት ነው በ300 ሺህ ብር ትዳር የሚፈታ? ደግሞ ኦርጂናል አይፎን ላይሆንም ይችላል። እሺ ይሁን እንኳን፣ 300 ሺህ ለምን አንድ ሚሊዮን ስልክ አይሆንም? ሲቀጥል እሴቲቱስ እሴቲቱም እንደዚህ ተፈርታ ታስፈራርታ ነው ወይስ የሱ ዘመር ናት? ይህ እንግዲህ የመጨረሻው ቪዲዮ ይሆናል። እዚህ ላይ ነው ያቋረጡት፣ እመለስበታለሁ። እና ሙቢ እንግዲህ እናቱን ወደ ቤተሰቦቹ ሰዷል። እንዲህ የምታደርጉት ትዳሯን ቤቷን ትታ እንዴት ነው ከቤተሰብ ጋር ተጨምራ የምትኖረው? ኧረ በእናታችሁ ፍሩ፣ በእውነት የሰው ልጅ ሰርቶ ይብላበት፣ የሰው ልጅ ይቀየርበት፣ የሰው ልጅ ህይወቱን ይምራበት። ሙቢ ከማንም አይደርስም አይነካካም፣ በጣም ምርጥ ልጅ ነው። ግን ለካ ወዱ አይደለም እናቱን ሊያመልጥ ስለ ስለፈለኩ ነው፣ እናቴን ለማምለጥ ነው። እዛ ትዳራችሁን ፍቱ እያልኩ ስል የነበረ መጀመሪያ ለማስታረቅ ሞክሬ ነበር። የምታስታርቀውን ነገር ካላቆም እናትንም አንተንም እንገልሃለን ብለው ሲዝቱብኝ ነው። ስለዚህ ሙቢ ወይም ናሂ ይህን ነገር ለደህንነቱም በጣም አስፈላጊ እስከሆነ ድረስ እንትን ይሄ ህግ ማወቅ አለ፣ መረጃ አለ፣ ስልክ አለ፣ ፎቶግራፍ አለ፣ ቴክስት አለ፣ ጽሁፍ አለ በስልክ እንዲሁም የተቀያየሩት ኮምፒውተር ላይ መውጣት ይችላል። ቴሌ ላይ ማለት ነው። ስለዚህ ይህ ሰውዬ በህግ ቅጣቱን ካላገኘ ቀም ከባድ ነው።